እኛና ያን የነሳራዎች የክርስቲያኖች ጾም ልዩነት አሉ። ረሱላችን ሰለላሁ ዐለይሂ ወሰለም ሶሆር መብላት ነው። እነሱ ሶሆር የሚባል ትርቲቡ የላቸውም። ሱናቸውን ለመከተል ሲል ሐተ በይረበው ራሱ ተነስቶ አፍጥርን ደግሞ ማፍጠኑ ነው የተወደደ ነው። ረሱላችን ሰለላሁ ዓለይሂ ወሰለም ሱናቸው ነው። ልክ አዛን እንዳለ ማፍጠሩ ማለት ነው። ማቆየት አይገባንም። አገጫቸው ጉንጮቻቸው ተሰንጥቆ ደም ሲፈሳቸው ያለዋሉ። የዛ ሰዓት እነዚህ እነማን ናቸው ብዬ ስጠይቅ፣ አሉ ረሱላችን ሰለላሁ ዓለይሂ ወሰለም ምን ይሉኛል? እነዚህ ሰዎች እኮ ጊዜው ሳይሆን አፍጠረን የሚያፈጥሩ ናቸው። ጾሞ ጾሞ ጾሞ አፍጠር ላይ ጊዜው ሳይሆን የሚያፈጥሩ ናቸው አሉ። ማፍጠራችን እንደምናፈጥነው ማፍጠሩ ራሱ ራሱን የቻለ ሱና እንደሆነ በሙሉ ያንን ማፍጠሪያችንን ቴምር ማድረጉ የተወደደ ነው። ረሱላችን ሰለላሁ ዐለይሂ ወሰለም ውድ ሱና ነው። አሰላም አለይኩም ወረህመቱላህ በረካቱ አህባቢ፣ ከዚህ በፊት ስለጾመኛ አደብ እንደዚሁም ስለቁርአን እንደዚሁም ስለሰላት ነቢ አውርተን ነበር። ዛሬ በአላህ ፍቃድ ስለጾመኛ መጠበቅ ስላለበት ሱናዎች በከፊሉ እናወራለን። ምክንያቱም አንድ ሱና ሰው ልጅ ሲሰራ አንድ ኑር ያገኛል አሉ መሻይኾቻችን። ሱናን ቀልድ አድርጋችሁ አትዩት። ሰውዬው አሁን ሽንት ቤት ላይ ሲገባ አንድ ሱና እየሰራ ነው። በነቢ ሱና የሰራ እንደሆነ አላህ ተባረከ ወተአላ በዛ የሆነ ኑር ያደርግለታል አሉ እንደገና አበላሉ በነቢይ ሱና ከሆነ የሆነ ኑር ያደርግለታል አሉ አቀራሩ በነቢይ ሱና ከሆነ የሆነ ኑር ይጨምርለታል አሉ ከባን ኢዘን የነቢያችን ሰለ ላሁ ሌ ሰለም ሱና እያንዳንዱ ኑር ነው ኢዘን የነቢያችን ሰለ ላሁ ሌ ሰለም ሱና በተከተል ንልክ የሥራው ቀቡልያም ያንኑ ልክ ይሆናል ይዘን ስለ ጾም ሱናዎች እናወራለን በከፊሉ ኢዘን ወሚን ሱነን ወሚን ሱነኒ ስያም ቃለ አስሑር አንደኛው ያመጡለን ምንድነው ሱሑርን ነው ከኢሻ እስከ ፈጅር መድረሻ ድረስ እስከዛ ሰዓት ላይ ሱሑር መብላት ይቻላል። ነገር ግን ሱሑር የመብያው በጣም ተወዳጁ ሰዓት ረሱላችን ሰለላሁ አለይሂ ወሰለም ያረጉልን ፈጅር ከመድረሱ በፊት የመጨረሻ ለሊት ላይ መብላቱ የተወደደ ነው። ፈጅር ከመድረሱ ከሀያ ደቂቃ በፊት ብናቆም የተመረጠ ይሆናል። አዛን ከማለቱ አስራ አምስት ደቂቃ፣ ሀያ ደቂቃ በፊት ሙስሊም ተጎምጥሞ ሲዋክ አድርጎ ተዘጋጅቶ አዛን መጠበቅ አለበት ምክንያቱም

እ ዱዐ ያረጉላቸዋል እስትግፋራ ያረጉላቸዋል ለእነማን ስሑር ለሚበሉ ሰዎች ስሑር በመብላት ብቻ የአላህን ተባረኮ ተዓላ ራሕመት መግፊራን እናገኛለን የመላኢካዎቹን ዱዐ እናገኛለን አስቦ ምን ዐይነት ዲን ነው አላሁ አክበር ምን ዐይነት ራሕመት የሆነ ዲን ነው ዛሬ አንተ ከባለቤት ጋር ስትገናኝ ሰደቃ ነይት ምክንያቱም ረሱለችን ሰለላሁ ዓለይሂ ወሰለም ወፊ ቡድዒ አሀዲኩም ሰደቃ አሉ አንዳችሁ ከባለቤቱ ጋር በሚያረገው ግንኙነትም ሰደቃ ይጻፍለታል ገረማቸው ሰሃባ እንዲያ የረሱል አንድ ሰው ሻህበውን አውጥቶ ተጠቅሞ እንዴት ሰደቃ ይጻፍለታል? አሉ የዛን ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም እናሏቸው አንዳችሁ ይሄንን ግንኙነቱን በሐራም ቢያደርገው ኖሮ ሐላል ካልሆነችለት ሴት ጋር ቢገናኝ ወንጀል አይጻፍበትም? አሏቸው አዎ፣ ይጻፍበታል አሉ። እንደዛ ከሆነ አላህ ተባረከ ወተዓላ ልክ በዛኛው ወንጀል እንደሚጽፍበት በዚህ ደግሞ ሐሰና ይጻፍለታል አሉ። ያ ሰላም ምን አይነት ራሕመት የሆነ ዲን እንደሆነ ይው ይደን ሱሑር በመንበላበት ሰዓት ብቻ በመብላታችን ብቻ አንደኛ ሱና አጅሩን እናገኛለን ሁለተኛ የአላህን

ምናሉኝ አላህ እኮ ለእናንተ የሰጣችሁ በረካ ነውና፣ እንዳትተዋታሉ ረሱላችን ሰለላሁ ዐለይሂ ወሰለም። አላሁመ ሰሊ ዐለ ለዚህ ነውና፣ ይሄ በግልጽ የሚታዩ ያኒ ይሄ ውስጣዊ የሆኑ የአላህን ራህመት መግፊራውም እንደዚሁም በረካ ነው ማለታቸው ነቢዩን ሱና መከተሉ። ይሄ ግልጻዊ የሆኑ ጥቅሞች ነው። የተወላችሁ በረካ ነውና፣ እንዳትተዋታሉ ረሱላችን ማለት ነው።

አንደኛ በረካ በግልጹ ነው፣ የአላህን ራህመት በዛ ሰዓት የመላይካ መግፊራ እስትግፋር ማግኘቱ ራሱ አንድ በረካ ነው። ነገር ግን ያኒ በሰውነታችን ላይም በረካ አለው፣ በጾማችን ላይም በረካ አለው። ያ ረሱላችን ሰለላሁ አለይሂ ወሰለም ሱና ያሉት ነገር ያኒ እኛ ከምናገኘው ሰው ከሚደርስበት በላይ ፋይዳ አለው ማለት ነው። ያኒ አንድ ሰው ይሄ ነው ሊል ይችላል። በዚህ ፋይዳ አንዱ ደግሞ ላይሄ ነው ሊል ይችላል። እያንዳንዱ የተለያየ ፋይዳ ናቸው፣ በል ተቆጥሮ የሚያልቅ ፋይዳ አለው። አላህ ይወፍቀንና፣ ወከዛሊክ እስካሁን የጠቀስ ናቸው የማይታዩ ፋይዳዎች ሲሆኑ፣ ቅድም እንዳለው የሚታይ ደግሞ አለ። ምንድነው? የዛ ሰዓት የምንበላው ምግብ አራ ላይ ሌላ የምንበላው ስሑር ቀላይ ለጾም ያግዘናል። من ينا رسول الله صلى الله عليه وسلم استعينوا بطعام السحر على صيام النهار وبالقيلولة على قيام الليل ስሑረን በመብላት አኽረት ላይ ሌላ ምግብ በመብላት ቀን ላይ ለጾም ታገዙ አሉ። ጾም ላይ አግዛችኋል እንዳይደክማችሁ ያራብ እንዳይ እንዳይጠነክርባችሁ ድካም እንዳይ እንዳይሰማችሁ ያችኛዋ በረካሀላት አሉ ረሱላችን ሰለላሁ ዐለይሂ ወሰለም። ለምን በቴምር አይሆንም ብናጣ ብናጣ ለምን በውሃ አይሆንም መተው የለብንም። ከዛ በኋላስ ቀይሉላ ደግሞ መተኛታችሁ ለይል ለመቆም ያግዛችኋል አሉ። አጃኢብ ነው ይሄ ነገር። ሰው አሁን ተሀጁድ የሚከብደው ሰው አስባቦች አሉ። ታጁድ ያኒ ለመጠንከር አንዱ ምንድነው ቀይሉ ላመተኛት ነው ቀን ትንሽም ቢሆን አንድ ሰዓትም 30 ደቂቃም ያቺን ሰዓት ጋደም ማለት ከቀን ከጠዋት አራት ሰዓት እስከ አምስት ሰዓት ባለው ሰዓት ወይም ከዙህር በኋላ ሰባት ባለው ሰዓት በዛ ሰዓት ጋደም ማለቱ የቀን ሰዓት ውስጥ የሆነ ሰዓት ጋደም ማለቱ ሌሊት ላይ ለመቆም አኺረ ሌሊት ላይ ተነስቶ ለመስገድ ማለት ነው። እንቅልፍ ፈጥኖ እንዲጠግብ ያደርገዋል። ሌሊት ላይ ፈጅሩም ይገራለታል። ለሊልት ላይ ላይ ነሻጣ እንዲያገኝ ያደርገዋል። በዱዓ ላይ፣ በአዝካር ላይ፣ በሰላት ላይ ኢዘን ቀን ላይ ለመጾም ሱሁርን በመብላት ታግዟሉ ረሱላችን ሰለላሁ ዐለይሂ ወሰለም። እንደዚሁም ደሞ ለሊት ለመቆም ደግሞ ቀን ትንሽ ጋደም በማለት ታግዟሉ ረሱላችን ሰለላሁ ዐለይሂ ወሰለም። አላህ ይወፍቀንና ኢዘን ረሱላችን ሰለላሁ ዐለይሂ ወሰለም ያስተማሩን አንድ ሱና አንደኛ ለሩሐችንም ጠቃሚ ነው፣ ለዲናችንም ሱና ነይቶ ስትበላ የተስተበላ አንድ ሰው ርቦት ይበላና ነይቶ ይሄንን ነይቶ ይበላ አንድ አይደለም ሱናቸውን ለመከተል ሲል ሀታ ባይረቦ ራሱ ተነስቶ አንድ ሁለት ፍሬ ተይምር ብልቶ ውሃ የጠጣ ሰው ያሰላም ሱናቸውን አገኘ። ያ ደግሞ ስለ ራቦ ብቻ ቀን ለመታገዝ ብቻ ይበላ፣ ማሻአላህ ይታገዛል። ነገር ግን ያኛውን የሱናውን አጅር ቢያገኝም ነገር ግን ያ እንደዛ ኢሕቲሳብ እንዳረገውና ንያውን እንዳሰፋው ሰውዬ አይሆንም። ኢዘን አላህ ተባረክ ወተዓላ ይወፍቀን፣ አላህ ንያችንን የምናሰፋ ያድርገን። እንደዚሁም ሁለተኛ ተዕጅል አልፍጡር ወተእኸር አስሑር ሁለተኛው ሱና ደግሞ ረሱላችን ሰለላሁ ዓለይሂ ወሰለም ያስተማሩን ልክ ሱሑርን እንደምናቆየው ሱሑርን እኩለሌሊት ላይ ከመምላት ራት ላይ ከመምላት ልክ መጨረሻ ወደ መጨረሻ ፈጅር ሲቃረብ ማለት ነው። ከፈጅር ሀያ ደቂቃ በፊት ባለው ሰዓት ውስጥ መብላቱ እንደሚወደደው በሙሉ አፍጥርን ደግሞ ማፍጠኑ የተወደደ ነው። ረሱላችን ሰለላሁ ዐለይሂ ወሰለም ሱናቸው ነው። ልክ አዛን እንዳለ ማፍጠሩ ማለት ነው። ማቆየት አይገባንም እስከ ኢሻ ድረስ፣ ከዛ በኋላ ማቆየት አይገባንም። ምክንያቱም ሱናቸው ስለሆነ ማለት ነው። ምን ይሉናል? አን ሰህል ቢን ሰዕድ ሰዕዲ ረዲየላሁ ዐንሁ ወአነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃለ

እስካቆዩ ድረስ ይሉናል ረሱላችን ሰለላሁ ዐለይሂ ወሰለም። ያኔ ሌሊቱን ካቆዩ በኋላም አፍጥርን ደግሞ ልክ አዛን እንዳለ እስካፈጥሩ ድረስ ኡመቴ በኸይር ናቸው፣ ዲናቸው ሰላም ይሆንላቸው። ይህን ሀዲስ ለምን ተጠቀሙት? ሱናዬን እስከያዙ ድረስ ማለት ነው። ስሑርም የነቢያችን ሰለላሁ ዐለይሂ ወሰለም ሱና ነው። አፍጥርን ማፍጠኑም የረሱላችን ሰለላሁ ዐለይሂ ወሰለም ሱና ነው። ዘን ዑለሞች ምን ይኑናል? ከዚህ ሀዲስ ምን ይወስዳሉ? ኡመቴ ሱናይን እስከያዙ ድረስ በሰላም ናቸው፣ ዲናቸው ይጠበቅብላቸዋል የሚለውንም ያምጡልናል። ኢዘን ፊ ኩል ልሓለተይን አላህ ይወፍቀንና አፍጥረን ማፍጠኑ የተወደደ ነው። ነገር ግን ይሄን ስንል አፍጥረን አዛን ከማለቱ በፊት ማፍጠርን መጠንቀቅ አለብን። አንድ ሰው ሸክ እያረገ አዛን ብሏል ወይስ አላለም ብሎ ማፍጠር የለበትም። እስከሚያረጋግጥ ድረስ ማፍጠር አይበቃለትም። ካረጋገጠ በኋላ ነው የሚያፈጥረው ማለት ነው። አንደኛ ሁለተኛ ደግሞ አዛን ከማለቱ በፊት የማፍጠር አዳ ያለበት ሰው ካለ፣ አንዳንድ ሰው የቸኩንና ሆን ብሎ አዛን ከማለቱ በፊት ሆኗል ብሎ ያደርጋል። ወቅት ከመግባቱ በፊት ማለት ነው። አላህ የጠበቀንና ረሱላችን ሰለላሁ ዐለይሂ ወሰለም ይህንን አስጠንቅቀዋል። አንድ ጊዜ ሁለት መላኢካዎች መጥተው ሰው ተመሰለው ወስደውኝ፣ ከዛ በኋላ የሆነ ጩኸት ሰማሁ። የሆኑ ሰዎች ተንጠልጥለው አንጠልጥለዋቸው አገጫቸው፣ ጉንጮቻቸው ተሰንጥቆ ደም ሲፈሳቸው ያለው አሉ የዛ ሰዓት እነዚህ እነማን ናቸው ብዬ ስጠይቅ አሉ። ረሱላችን ለ ላ ሰለም ምን ይሉኛል? እነዚህ ሰዎች እኮ ጊዜው ሳይሆን አፍጠረን የሚያፈጥሩ ናቸው። ጾመ ጾመ ጾመ አፍጠር ላይ ጊዜው ሳይሆን የሚያፈጥሩ ናቸው አሉ። አላህ ይጠብቀንና ማለት ነው። ይዘን መጠንቀቅ አለብን ማለት ነው። አላህ ይወፍቀን። እንደዚሁም ስናፈጥር ማፍጠራችን እንደምናፈጥ ነው። ማፍጠኑ ራሱ ራሱን የቻለ ሱና እንደሆነ በሙሉ